ኢትዮጵያ ያለ ሰው የስ ያከራው ከዚህ አሜሪካ ያለ ከስንት አንድ ካሉን አያከሩ አያከሩ። አረ የኛው ኢንታን እንጂ ይላሉ። ማክበር ነው ለልጆችሽ፣ በዚህ አገር ለራስሽ፣ በዛኛው ቀይ ጤፍና ነጭ ጤፍ ብል ተብለሽ እንዳደግሹ ሰርገኛና እንትን ተብለሽ እንዳደግሹ፣ የኢትዮጵያ እንጀራ፣ የአሜሪካ እንጀራ እንደምትለው፣ የአሜሪካውን ለልጅህ ማክበር፣ ለራስ ደግሞ ፉን ፉን ብለ ቀይወጥን ቅቅልን፣ ሰርትን ለራስ ነው ያን፣ ለልጆች ደግሞ ግድ ነው መፎናፎን። ይሄ እኮ የኛ ብትሏለቱ ዘግናኞች ተንቀሳቀስ። እንድሰድብህ ከፈለክ በለ በለብህ እጅ በደረት አድርጌ እየተንቀሳቀሱ ኢቢኤስ እንደሚቀርብ ቲቪ ላይ እንደሚቀርቡት እንደዛ እያረኩ ሰድብሃለሁ። እንዲሁም ስድን መቀየር አለበት። ቁጭ ብሎ መሰደድ ቀርቷል። አሁን እየተንቀሳቀስ ነው። ሀይሌን ላርግበት፣ እንትን ሀይሌን ላርግበታ፣ እነሱን እንመስል። ከዚህ በኋላ እንድትሰደብ ከፈለክ መሀል ላይ ቁጭ ብዬ እንደ ኢቢኤስ ሰድብሃለሁ። ምረልጋ ጋር

እኔ ኔ ጎዳሽን ከመሰለሽ የኔ ልጆች እኔ ጋ ነው ያሉት። የሚጠብቅልኝ ሚካኤል ነው። አንቺ ግን ሚካኤል አባቴ ያለሽን ውሰድብሽ። ልጄን እንደዘቀዘቅሾ አንቺን ዘቅዝቆ ያሳየኝ። አንቺ ከብት የአርባ አመት የአምሳ አመት አዛውንት ሰትዮ ነሽ። ሳስበው ነው ዝም ብዬ ሳስበው፣ ወጣት ያረጋል ብዬ አላስብም። አንዳንዴ ግን ትልቅ ሰው የሆነ ግድግድ ትመስግኛለሽ። በርሚል ውስጥ የገባሽ በሩ ፓንድት ከብት መውጣት ያቃተ ይሰትየው ግን ጉሬላ ፊት ልጄን እንደዘቀዘቅሽው አንቺንም ይዘቅዘቅሽ፣ አሜን በይ። ያለሽን ይውሰድብሽ። ወልደሽ አትጠቀሚ፣ ወልደሽ አትጠቀሚ። የወለድሽው ልጅ በህፃንነቱ በሶስት አመቱ ጫት ቃሚ ይሁን፣ አሜን በይ። ቢኮዝ ልጄን ስለነካሽብኝ ነው። ልጅ ተሳድቢ ያላቅም። ብዙ ጊዜ ግን ያው ስትነኩ ደግሞ የሰው ልጅ ግድ ነው። አንቺ ጥንባታ ልጅ ካለሽ አይደግልሽ፣ ልጅሽ፣ አንቺ ቅም አላምብስብስ፣ የወለድሽው አይደግ፣ የተመኘሽው ነገር አይስጥሽ አይስጥሽ በቃ ሰው ተጨካክኗል፣ ተጨካክኗል፣ ተጨካክኗል። ጋይስ ለምን እንደሆን ታውቃላችሁ? ሰው መጨካከሉን ያሰብኩት እኔ እንደዚህ ብዬ በፊት አልናገርም የነበር፣ አሁን ግን ተጨካክነናል። በቃ የያዝሽው ነገር አይጠቀምሽ፣ ልጅ ለምነሽ አይስጥሽ፣ ፈጣሪ አይስጥሽ፣ አይስጥሽ። ልጄን እንደዘቀዘቅሽው ሚካኤል አባቴ ከነ ቤተሰብሽ ይዘቅዝቅሽ። በእኔ ላይ ያደረግሽው ነገር በራስሽ ይድረስ። እኔ ልጄ የሚጠብቅልኝ እግዚአብሔር ነው፣ ፈጣሪ ደግሞ ቆንጆ ፎቶውን አንስተሽ ነው የዘቀዘቅ። እውነት ልጄን ለሚካኤል ነው የሰጠት። ሚካኤል አባቴ ሕይወትሽ ይበላሽ፣ አይሳካልሽ። አፈርቢ ደነዝ፣ እንደ ደነዘቅ አሜን። ቴንክ ዩ ሶማች በ ዛሴት እኔን ማሜ ልጆቿ ይሆናሉ ብለሽ አስበሽ ከሆነ ቬሪ ሮንግ፣ አረ ቬሪ ሮንግ። በእንግሊዘኛ ደናቁርት፣ እንዲህ ከሆነ ደርሶብሽ እያል ደርሶን ብሽየው እዚህ መጥቶሽ እኛ ንግስትንን ትግስትንን እንዳትሉ። አወራርሽን አስተካኪ። ቁጭ ብለሽ እዚህ ኮመንትሽን ስጽፊ ቦልኬ ነው ጥርሽ። እያንዳንድሽ ቅማላሞች የራሳችሁ ልጆቻችሁ ተነክቶ እዩትና ከዛ ትናገርያለሽ። እበት ልጅ ስላለኝ እኔ ኤክስኪውዝ ማድረግልሽ መሰለሽ? እኔ ልጅ ስትወስ ጅቢ ልጅሽን ይንጠቅሽ ነው የምልሽ። አሁን ቅማላም ብስ ብስ በሙሉ እንዳንቺ ዋና የተተኝቼ አይደለም። ልጆቼን የወለድኳቸው ዋጋ ከፍዬባቸዋለሁ ብስብስ እንደዚያ አይባልም። ቤት የሆን ብትለኛ እንዴ ደግሞ ጭራሽ በእንግሊዘኛ ጥሩ እንግፊት ግቢቱ ጋር ጋ አይዲድ ኦልሬዲ ማ ሰጥቻለሁ። ለእግዚአብሔር ለእግዚአብሔር ማ ሰጥቻለሁ። ትዝ ብሎኝ ነው እኮ አሁን ደግሞ ትዝ ብሎ። በልጆቻችሁ ይረስ ነው የምንላችሁ እኛ ላይ እኛ ላይ እኔ አሁን ተነክቼ ነው። ፈጣሪ እኔን አይነካኝ። ለምን ይነካኛል? እኔ እኮ ተነክቼ ነው፣ ተነክቼ ነው ፐርፐስሊ። እኔ የሰው ልጅ እንደዚህ አለ ነው በፊት ነበረ። እግዚአብሔር እየውስ አንተ ታውቃለህ ነው ምን አሁን ግን እግዚአብሔር ያሽውን ነገር ሲውሰድብሽ ምን አባሽ ነው ደግሞ። ይህ ዋናው ማለት ነው ለሰው ልጅ። ልባችሁን ንጹሕ ይሁን ጋይስ። ምታለቅሽበት ነገር ይስጥሽ። አምላኬ ሆይ ቤትሽ ውስጥ ይግባ፣ የችግር የለቅሶ ማት ይግባ

ደግሞ ቅዱስ ቅዱስ ይጫወታሉ፣ እንደ ኢፈካሞች። መጀመሪያ ጥሩ እናት ሆኜ ለልጅሽ ፍቅር ስጪ፣ ግዴታች ስለሆነ ዳሴ። ለልጆቻችሁ መገረድ፣ ለልጅ ፍቅር መስጠት እንደ ቤኔፊት ወይ እንደ ክሬዲት አናየው። ለምን ግዴታሽ ነው። በዚህ ህይወትሽ ላይ ያመጣሹ ራስሽ ነሽ፣ ግዴታሽን መወጣት አለብሽ። እንደዛ ብለሽ አሳድገሽ ደግሞ የማንም እከካምና ጭንጋፍ ቆረቆንዳ የልጅ ቫሊዩ እና ጥቅም የሌለው ያልወለዱ የማያውቁት እግዚአብሔር እኳ አንዳንዴ እግዚአብሔር አይሳሳትም ትላላችሁ። በአይሳሳትም እግዚአብሔር ግን ለሚገባው ነው የሚገባውን ነገር የሚሰጠው። ለማይገባው ደግሞ በአፍሽ ስትጨማለቂ ዋጋ ይከፍልሻል። አንድ ቀን እመኝ፣ ትከፍያለሽ። ካፌ ወጣ ካፋፍ ነው ይባላል። አፍሽ የወጣሽው ነገር ሁሌ ዋጋ ያስከፍላል፣ ሁሌ እኔ አፌ ላይ አፌን ብከፍትብሽ ስለነካሽ ነው። ልጄ ስለተነካ ነው ፈጣሪ፣ ያ ይቅር በለኝ አይደለም፣ ነክተሽብኛል። አከካሞች ደግሞ እዚህ መጠው ልክ ቅዱስ ቅዱስ ይጫወታሉ። እኔ እንዳንቺ ሽማግሌ ጣብሼ ወይ የተደከልኩ አይደለም። ልጆቼ ነው የወለድኳቸው፣ መከራዬን አይቼ ነው ያሳደግኩት። ስንባታ ወይ ከወንድ ጋር ታዝያ አይደለም እኔ ያሳደግኳቸው

ለልጅ ያረሱ ለራስሽ ይድረስብሽ። አንዱን ነገር ይውሰድብሽ። ካለሽ ነገር እመኝ ይለው እመኝ ይወስድሻል። በደንብ አሉ ጀስት ብሊቭ ብሏል። እመኝ የህፃን አምላክ የህፃን አምላክና የትልቅ ሰው አምላክ ይከፍላል። አንዳንዴ አንዳንዴ ትላልቅ ሰዎችን እንዘረጥጣለን ዝም ብለን አፋችን ስለተመቼ፣ እንድቻ ያው ትልቅ ሰው የፈለገ ባለጌ ቢሆን አይሰደብም። ትልቅ ሰው አሁን ትልቅነቱን አሳጥታችሁ የምዘረጥጡ ሰዎች፣ የሰውን ነፃን የምትነኩ ሰዎች በቤትሽ ይገባል። የልጅ አምላክ ይክፈልሽ። ይሻል ዳሴ ከዛ ደግሞ ልክኛ ስንናገር አረ እንደዚህ አትበሉ፣ እንደዚህ እኮ ይላሉ፣ ልጅ ወልዶ ይላሉ። እና ምን አባታችሁ ልጆቻችን ሲናታብን ታዲያ ዝምልንላቸው። ያለሽ ብሽ ነው። ሌላ ምን አባሽ ልሻለው ታዲያ ከታም አይስጣችሁ እንደው ለምን ለምንሽ እንደው ከለለሽም ለምነሽ አይስጥሽ ፈጣሪ። ቢካዝ ቢመጣም የልጅን ጥቅም አጣቂ ባገኝ ሻርጄ ነበር መጥልሽ እንደዚህ ልጅ የኔ ለጣፍሽ ባገኝሽ ለምን እኔ ባንድ ቀን ጀል አልገባ ጭቀማላ አርጄ ነበር ምገልሽ ያኔ ነበር ጫካይ መሆን መጣቂ ግን ችግሩ ማን እንደሆንሽም አላቀሽ። በፌክ ነው የፖስተችው። ኮመንት ላይ ጋይስ፣ እስክሪንሻት አድርጌ ባሳያችሁ እንዴት እንደዘቀዘቀችው ልጅ። ጥማራ በፌክ ነው የሚዘቀዝቁ የሰው ልጅ ታዲያ ሰው ወጡ ሲ ደግሞ አንድ ከሚያውቃችሁ ሰው ነው እንደዚህ የሚያደርጉት ልክ ልጄ፣ እንዴት አድርገው እንደሚዘቀዝቁ ጋይስ ከእንደዚህ አይነት ባለጌ ማህበረሰብ እኮ ነው የመጣ ነው ጋይስ። ከእንደዚህ አይነት ደደብ የሰው ልጅ እንደዚህ እያረጉ እንዴት እንደሚዘቀዘቁ የሰው ልጅ አያቸዋል። እንደዚህ እያረጉ ታዲያ እኛ ማን እንትናነን ይሉናል። ታዲያ ቀናችሁ ይበላሽ እንደዚህ እኔ ደግሞ ልጄን የሰጠኝ ፈጣሪ ነው። ከማሳየት ወደ ኋላ ልልም ወደ ኋላ ልልም ልጆቼን ከማሳየት ቢጎፍ የኔን ነገር ማንም መውሰድ አይችልም። እመኝኝ ነው የምልሽ። እንደ እናት እንደ እናት መልስ ልሰጥሽ እችላለሁ። ያው ስሜቱ ከባድ ስለሆነ እንጂ ልጆቼን ማንም መውሰድ አይችልም። ቢካዝ የሰጠኝ ፈጣሪ ነው። ፈጣሪ ብቻ ነው የኔን ልጅ መውሰድ የሚችል። እመኑ ለማሜ ለማሜ ይሄ ነገር አይገባትም ካለ የስ ፈጣሪ ወስድብኛል ከዛ ውጭ በፈጣሪ ስራ አንገባም ከዛ ውጭ ሰው ግን መውሰድ አይችልም አቅም የለውም የሰው ልጅ ያው እንደዚህ ላይ ጊዜው ዝም ብሎ ኢሞሽናል ያደርጋቸዋል ያናዳቸዋል እናት ስለሆነ ማለት ነው እንጂ ከዛ ውጭ ምንም እኮ አይመጣም ጋይስ እንደዚህ እንደዘቀዘቅሽው ግን ፈጣሪ ዘቅዝቀው ህይወትሽ ከዛ ደግሞ ልክ እኛ ስንናገር እዚህ ጋር መጣችሁ፣ አረ እንደዚህ እኮ አይባልም ምናምን እስቲ በቤትሽ ሽ ይግባናል። እንደዚህ አይነት ነገር የሚያደርጉት ከዛ ስሜቱን ታውቂዋለሽ። አንቺ ብትሆኚ ጠፍተሽ ነው የምትሄጂው። ያው እኔ የሚያናደኝ እኮ ነው፣ ልጆቼ በጣም ነው የምወዳቸው። ለዛ ነው ባገኝሽ አርድሻለሁ አልኩሽ። እኔ አስወር ይሄን ወርድ ተጠቅሜ አላውቅም። አስወር ማይኬድስ ለምን ልጆቼ ያለ እናት አይቀሩም። አንገትሽ ላይ ነበር የምቆምብሽ ያኔ። ለምን ጠፍሮ ያውስደኝ ነጫጭባ። ዋጋ የምከፍለው እኔ ለልጆቼ ነው አልኩሽ። አንገትሽ ለእናቴ ልጅ አልደራደርም። በልጆቼ እመኝ። ብቻችን የዘጋዘጋ እኔማ እንደዘጋዘጋ አላውቅም ማንነትሽን ይሰይ ነበር ያኔ ነበር ዋጋ ከፍልሽ። እኔ ለምን ህይወት፣ ከዛ በኋላ ለምን አይጨልምም? ምን አባሽ አገባኝ እኔ። ፖሊስ ህይወት ምናምን አንዳንዱ ለሀገሩ ዋጋ ከፍሎ ህምዬን ባስጠራ ይሻላል ይላል እኮ ለሀገር ህዝብ፣ ባለው ሚሊዮንም ስንት ስንት ህዝብ ባለበት፣ ደግሞ ለልጆቼ ዋጋ ከፍዬ በሞት አይቆጨኝ። አንገት ላይ አርድሽ ነበር። ይሄን ያህል ነው። ስናገር አደውሉብኝ እንዳውቺ። አሁን ይሄን የለጠፈ ሰው ባገኘው አርዳዋለው። አይ ስዌር ማይ ኪድ ነገርኩ። ያኔ ለምን ችግሩ በትክክለኛው አካውንታችሁ አትፖስቷት። ምችል እኔ ሴት ሴት ነኝ። ለምን አልገባ ዛሬ እንዲይባል ይላሉ እንዴ? ደግሞ እናንተ የምትጠነቀቁት ገና በደንብ ነው የምለው። እኔ ይሄን የለጠፍሽ ሴት ባገኝሽ አርድሻለሁ አልኩሽ፣ ደግመዋለሁ። ቅማላሞች ህግ የምትፈሩት እናንተ ለመኖር ነው። ልጅ እየተነካ ልጅ እየተሰደበ ልጅ ልጅ በዚህ መጠን እየተደረገ መኖርን ትመርጣላችሁ እንዴ? ከልጅ በላይ ማንም የለም። እኔ ስወልዳቸው እህ ብዬ ፔኑን ነው ማስታውሰው። ስጠቁርና ስከሳ መብላት ሲያቅተኝ በዛ ሰዓት አርግዬ ማለት ነው። ባገኝሽ አርድሻለሁ ያረግሽ ሴት

እቃዎች ናቸው። አታረጓት በትክክለኛው አካውንትህ አታረጋትም ወይ አታረጊያትም። ማለጌዎች እኔ የፈለገ ሰውን ብጣላ በዚህ መጠን አልሄድም። እንደው ብጣላው ራሱ ግን አይታችሁ ደግሞ ታዩታላችሁ። ይወልዳችሁም ከሆነ እንደዚህ የምታደርጉ ይወልሴ በልጆቻችሁ ይደርሳል። ይህ ነገር ይሄ ላይክ ታይም ይወስዳል፣ ጊዜ ይወስዳል ምናምን፣ ግን እያንዳንዷ የምናረጋት ነገር ዋጋ ያስከፍላል። ይሄ ደግሞ ኖርማል እናት የሆነ ሰው፣ የእናትነት ቫሊዩ ያለው ለልጆቻቸው በጣም የሚሳሱ እናቶች፣ ስለ ፓራንት የሚጨነቅ ሰው፣ ህይወት ያላቸው ሰዎች ይህን አያደርጉም። አምሹር እኔ ሮንግ በሆን እንኳን ስናት ነው የሚል እንደዚህ አይነት ትክክለኛ እናት ዋጋ ከፍላ ያሳደገች ልጆቿን፣ ዝም ብሎ ይሄ እየተለጠጡ ላይቭ ላይ ገብቶ ድራማ አርቲስት ምናምን መሆኑ ሳይሆን ትክክለኛ እናት፣ ዋጋ የከፈለች እናት ፊሊንጉን ታውቀዋለች። ኢቭን እኔ ላይ ግሮን ጉኜ ቃላት እንኳን ብጠቀም ስሜቱ ይገባዋል። ለምን እንደተጠቀምኩ ይህ ቃላት ይህ ዝምብላ ደደብ የሆነች ሰክራ ገብታ ተኝታ ምናምን የወለደች ሴት አይገባትም መቼ ደነዝ ደንቆሮ የሆነች ሴት ትሆናለች። ትክክለኛ ግን ዋጋ የከፈለች ለልጆቿ ስሜቱ ታውቀዋለች፣ ታውቀዋለች። ከአባቱ አልደራደርም አልኩሽ። እኔ በልጄ በእንደዚህ አይነት ስሜት ባገኝሽ በፌክ አካውንት የፖሰስሹ ሴት አንሹር፣ ሴቶች ናቸው የምትሆኑ። እኔ ከወንድ ጋ የተጣለብትም የለኝም፣ ሴቶች ነው የምትሆኑ ግን በአቅሽ ደስ ይለኛል። በአራት በአምስት አካውንት እያደረጋችሁ ፌክ አካውንት እየተጠቀማችሁ የምትፖስቱ በራሳችሁም አታደርጉ።